ቀዳሚ የሚሆነው ተገራፊ ከመሄዱ በፊት እውነቱ እንዲነግራቸው ጠየቁት። ምንም ምላሽ የለም። እየተነዳ ወደ ቁጥር አንድ ክፍል ተወሰደ። ክፍሉ ተከፈተ። አስገራፊና ተገራፊ ወደ ውስጥ ገቡ። ክፍሉ ይሸታል። በእርግጥም መሽተት ነበረበት። እስረኛ በደም የሚጨማለቅበት በመሆኑ ጠረኑ ጥሩ አይደለም። አንዳንዴ ጠረኑን ለመቀየር ያጨሱበታል። የአሁኑ ጠረን ግን የተለየ ነው። የክፍሉ መብራት ቦግ ሲል አንድ እስረኛ ለግርፊያ በተዘጋጀ መልኩ ተንጠልጥሏል። በቶር ችግሩ የተተለተለው ወጣት ራሱን ለመከላከል የሚችልበት አንዳችም ነገር አልነበረውም። ግርፋቱ በጣም ስለበዛበት ከአቅሙ በላይ ሆኗል። ከሰላሳ ደቂቃ በላይ የተፈራረቁ ገርፈውታል። ስፖርተኛ መሆኑ ጠቀመው እንጂ በዱላው ብዛት ይሞት ነበር። ገራፊዎቹ ከኢሕአፓ አባላት የሚያሰለቻቸው የለም። ተደብዳቢዎቹ ቶሎ ስለማያምኑላቸው ድክም የሚላቸው ይሄኛው ተደብዳቢ እንደሆነ ሶስተኛ ቀኑ ነው። እስካሁን ትንፍሻ አላለም። አሁን ግን አቃተው መሰል፣ ሌባ ጣቱን እየቀሰረ ነው። ሌባ ጣት በተገራፊና በገራፊ መሀል አገናኝ ድልድይ ነች። ለመናገር ፈቃደኛ ነኝ የሚለውን ምልክት የምጠቁም ነች። ተባባሪዎቹ እነማን እንደሆኑ፣ መሳሪያየት እንደደበቁና ሌሎችም ጥያቄ ጠይቀውት አላውቅም ብሎ ከተናገረ ወደ ግርፊያ ይገባል። ጣቱን ሲያወጣ ሌላ ጉዳይ ላይ ለመነጋገር ሳይሆን በጠየቁት ነገር አምኖ የሚያጋልጥ ወይም የሚጠቁም ከሆነ ብቻ ነው። ይህም ወጣት በግርፋት ከእግሩ የሚወርደውን ደም ተዘቅዝቆ እየተመለከተ ጣቱን ብቅ አደረጋት። ጩኸት እንዳይኖርና እንዳይረበሽ አፉ ውስጥ የተወተፈለትን በጣም የቆሸሸ ጨርቅ አወጡለት። አወርዱኝ አለ። ለምን ግዴ የላችሁም አወርዱኝ። ንገረና እንዲሆኜ። አዎ። ወጣቱ ዝም አለ። ስቃዩ ስለበዛበት እረፍት ለማግኘት የፈለገ ይመስላል። እጁ ከኋላ ታስሯል። እግሩም እንደዚሁ። እንደገናም እጅና እግሩ ከኋላ በገመድ በደንብ ተወጥሮ ተሸብሏል። እንዲህ ካደረጉ በኋላ በእጁና በእግሩ መሀል ትልቅ አጣና ነገር ይገባና ከፍ አድርገው የሆነ ነገር ላይ አንጠለጥሉታል። ጭንቅላቱ ቁልቁል ይዘቀዘቅና እግሩ ወደ ላይ ይገለበጣል። ይህን ጊዜ የእግሩ መዳፍ ተገልብጦ ለዱላ ተመቻችቶ ዝግጁ ይሆናል። ይህ አይነት የመገረፍ ስልት ስምንት ቁጥር ይሉታል። አሁንም በዚህ ሁኔታ ነበረ እየተጠበጠበ ያለውም። ከገራፊዎቹ አንዱ ድምፁን ከፍ አድርጎ መሳሪያው እንዴትን የደበቃችሁት? አለም። መኩሪያ ጋር መኩሪያ ይቱ አንበሳው፣ ይሄ ክብር ዘበኛው። አዎ እኮ የሚያስፈራው አንበሳ። አዎ ይሄ ማን ነው? ገበሬ የሚሉ ሰው ነው አሳዳጊው። ልክ ነህ። እዛ ነው መሳሪያው የተደበቀው። አዎ አሀ። አንበሳው ኢሕአፓ ወገን ነው ማለት ነው። አሁን እየተገረፈ ያለው ወጣት መሳሪያው እንዴት እንደደበቀ ቢናገርም ካድሬ ገድሎ ያመለጠው የእሱ ጓደኛ የት እንዳለ ግን መናገር አልቻለም። መሳሪያውን ካገኙ በኋላ ጓደኛውን ለማወጣጣት ሌላ ግርፊያ እንደሚያካሂዱ ነግረውታል፣ ዝተውበታል። ገዳዩ ከቀበሌ ወደ ከፍተኛው ተላለፈ። የካድሬዎቹ ኃላፊ የአንበሳውን አሳዳጊ ገበሬ እንዲያመጣ አስደረገም። እስረኛውን አምጥተው አንድ ክፍል አስቀመጡ። ገበሬ ክፍል ውስጥ ተጠርቶ ገባ። ካድሬው ወደ እስረኛው እያመለከተ ታውቀዋለህ አለው። አላውቀውም። እርግጠኛ ነህ? አዎ አይተዋ ታቅም? በፍጹም። ሰዎቹ ከገብሬ ጋር ጥቂት ከተነጋገሩ በኋላ እስረኛውን ወደ ውጭ አወጡትም። እስረኛው ወደ ውጭ ውጣ እንጂ እርቋል ሄደም። ክፍል ውስጥ ገብሬ ያቢወጥ ጠበቃው ሰውና ካድሬው ሲነጋገሩ ያዳምጣል። ካድሬው ገብሬን፣ ልጆቹ መሳሪያ አንተ ጋር ደብቀዋል አለው። የት? እቤት። እኔ ቤት? አዎ። መፈተሽ ትችላላችሁ። አሁን ማን ልታሸሽ ትችላለህ? የወታደር ግቢ እኮ ነው የምኖረው ምን ማለት ነው? ጥብቅ ቁጥጥር ስለሚደረግ ለማስገባት አስቸጋሪ ነው። እነርሱ የሚሉትን ሰምተሃል? እነማን የጠቆሙት ልጆች። ምን አሉ? አንበሳው አጠገብ መደበቃቸውን ተናግረዋል። መሳሪያውን? አዎ። እንዴት ሆኖ? እሱ ክፍል ደብቀዋል። የማን ክፍል? የአንበሳው ማደሪያ ክፍል። እንግዲያው ስለተጨነቁ ነው እንዲህ አሉት። ምን እያልክ ነው? አንበሳው የራሱ ክፍል የለውም። የትን የሚያድረው ከኔ ጋር አንድ ክፍል። አትፈራም? ለምን? አንድ ነገር ቢያደርግህ እስካሁን አለው። ስንት ዓመት አብራችሁ ኖራችሁ? ሀያ ዓመት ያህል ሆነን። እንዴት አምነህ ችግር የለም። እንቅልፍ ሲወስድ ቢዘነጥለስ? አላደረገውም፣ አያደርገውም። እሱ እንደ ልጄ ነው፣ እሱን እንደ ልጄ ነው የማየው። የሚገርም ነገር ነው። ለእኔ የእሱ ጉዳይ ምንም አይገርመኝም። ሌላ ሰው እንዳንተ ይቀርበዋል? ማለት እቤት ለማደር የመጣ ከእኔና ልጆቼ ጋር አንድ ክፍል ነው የምናድረው። ልጆችህም እዛው አንበሳው ጋር ነው የሚያድሩት? አዎ። ቤተሰብህን አይተናኮልም? በፍጹም አሁን የምትለው እንዴት እንመን? ምኑን? አንበሳው ለብቻው አንድ ክፍል ያለመኖሩን መታችሁ ማረጋገጥ ትችላላችሁ። በእርግጥም ማየት ይኖርብናል። እንደ እርሱ ጥሩ ነው። እንዳውም አሁን እንሂድ። የት? እኔ ቤት። ይቻላል። ግን ግን ምን? አንበሳው ይታሰራል አይደል? አዎ። ግን አንዳንዴ ይፈቷዋል? ማለት የታሰረበትን ይፈቷዋል? እና ልታስጨርሰን ነው። ሰው አይነካም። ሰዎቹ ነገሩ አሰጋቸው። የአንበሳውን አሳዳጊ እንዴት ይመኑት? የሀፓ ተባባሪ ሆኖ መሳሪያውን እዛ ከተደበቀ እንደገቡ አንበሳውን ፈትቶ ቢለቅባቸውስ? ደግሞም የክብር ዘበኛ ወታደሮች የዘውድ ጠባቂ ናቸው። ለንጉሱ ትልቅ አክብሮትና ውዴታ አላቸው። ይህ ሰው የንጉሱ ደጋፊ ከሆነ ለአብዮቱ ጥላቻ አለው። አብዮቱን ከጠላ ደግሞ ከሀያፓ ወገን ነው ያለው። እናም ወደ ግቢ ከሄዱ በአንበሳው ላለማስበላቱ ምን ማረጋገጫ አላቸውም። ደግሞም ዋሽቷቸዋል። እንኳን አንበሳን የመሰለ አደገኛ አውሬ ቀርቶ ውሻ እንኳን ግቢ ውስጥ አንድ ጥግ የራሱ ማደሪያ ተሰርቶለት ነው የሚያድረው። እንዴት አንበሳ አንድ ክፍል ውስጥ ከሰው ጋር ይተኛል? ይሄ የሚታመን አይደለም። ሰዎቹ ወደ ሶስተኛ ሻለቃ ግቢ ቢሄዱም ስላላመኑት የግቢውን ዘቦች ጠየቁ። ገብሬ ነገራቸውን ደገሙት። አንበሳው የራሱ ክፍል እንደሌለው አስረግጠው ነገሯቸው። ወደ ውስጥ ገብተው ግን አላረጋገጡም እስካላዩ ድረስ ማረጋገጥ አቃታቸው አንበሳው የሚያድርበትን አይተው ማረጋገጥ አለባቸው ግን አንበሳው ያለበት ቦታ መግባት ፈሩ ፈሩ ብቻ ሳይሆን ነገሩ ቀፈፋቸው ይህ ግቢ ብዙ ወታደሮች ከነቤተሰባቸው የሚኖሩበት ነው እዚህ ግቢ ባለች አንድ ክፍል ቤት ነው ገብሬ የሚኖረው ከአንበሳው ጋር ብቻውን አይደለም የሚኖረው ቤተሰቡንም ይጨምራል ገብሬ አበበ ከክፍለ ሀገር እንደመጣ ስራ ሲያፈላልግ ደጃዝማች አበበ ቤት በከብት ጥበቃ ተቀጠረ። ሰውዬው በአካባቢው የታወቁ ስለነበሩ የአባቱን መጠሪያ ስም በሳቸው በማድረጉ ገብሬ አበበ ተብሎ ተሰየመ። ቁመቱና ሰውነቱ የተደላደለ በመሆኑ በክብር ዘበኛ ወታደርነት ተቀጠረ። መኖሪያውንም እዛው ሶስተኛ ሻለቃ ግቢ አደረገ። አንድ ቀን ወታደሮቹ ሰልፍ ላይ ሆነው የዕለቱን የስራ መመሪያ በሚቀበሉበት ሰዓት ኃላፊው አንድ ጥያቄ መሰል ነገር አቀረቡ። እንዲህም አሉ። ክብር ዘበኛ አንድ አንበሳ አላምዶ ማሳደግ ይፈልጋል ብለው ተናገሩም። ወታደሩ ግራ ተጋባ። ሰውየው በዚህ ብቻ አልቆመም። ከእናንተ መሃል ይህን አንበሳ አላምዶ የሚያሳድግ አለ አሉ። የጉድ ቀን መጣ በሚል አይነት በውስጥ ለውስጥ አጉረመረሙ። እንዴት ነው አንበሳ የሚላመደው አይነት ሁሉም ዝም አለ። አሁንም ደገሙ። ክብር ዘበኛ ይህን አንበሳ የግድ ማሳደግ አለበት ብለው ፈቃደኛ የሚሆነው ሰው ቢፈልጉ ሁሉም ዝም አለ፣ ግን ሰውዬው ድጋሚ ንግግር ከማድረጋቸው በፊት አንድ እጅ ብቅ አለ። እጁን ከማውጣቱ በማስከተል እኔ ያሳድጋለሁ አለም። ሁሉም ተገረሙ። ወታደሮቹ በግቢ ውስጥ በተደራራቢ አልጋ ላይ ነው የሚያድሩት። በአንድ ክፍል ውስጥ ብዙ ወታደሮች ናቸው የሚኖሩት። ኃላፊው ገብሬ፣ እውነተኛ ወታደር ነህ። ከዚህ በኋላ ቤት ይሰጥህና ከአንበሳው ጋር አንድ ክፍል ቤት ውስጥ አብራችሁ ትኖራላችሁ አሉ። ወታደሮቹ ለገብሬ ያዘኑ። አንበሳ ቀልድ አያውቅም። አንድ ቀን ይሰለቅጠሃል አሉት። ሁልጊዜም ጠዋት ወታደሮቹ ከመኝታቸው ሲነሱ ቶሎ ብለው ወደ ገብሬ ማደሪያ ሄደው አንኳክቶ በሕይወት መኖሩን ሳያረጋግጡ ወደ መደበኛ ስራቸው አይሄዱም። ሁሌም አንበሳው እኮ ገብሬን ገድሎ በላው የሚለውን ወሬ ነበር የሚጠብቁት። ግን በአስደናቂ ሁኔታ ገርቶ ከኢትዮጵያ አልፎ ከዓለም የሚመጡትን ቱሪስቶች በሚያስደንቁ ሁኔታ ከሰው ጋር ተግባብቶ የሚኖር አንበሳ አደረገው። አንድ ቀን ተተናክሎ አያውቅም። ገብሬ ዛቻ አንዲት ክፍል ውስጥ ብቻውን አልነበረም። ወይዘሮ አለሚቱን አገብቶ ስምንት ልጅ ሲወልድ ስምንቱም አንበሳው ባለበት ክፍል ነው የሚያድጉት። ሀብታሙ ከገብሬ ልጆች ውስጥ ቀልጣፋውና መኩሪያን በረዳት አሳዳጊነት ያገለገለ ነው። እኛ ሳንወለድ ነው ከአባቴ ጋር እዛ ክፍል ያድር የነበረው ህፃን ሆነን ድመት መስሎን ነበረም። ከዚያም ትንሽ ከፍ ስንል ውሻ ነው ብለን ገንበትን። ትልቅ ስንሆን አንበሳ መሆኑ ስናረጋግጥ ተገረመን። እንዴት ይህን ያህል ጊዜ ያለ ችግር አብረን ኖርን አልን። ከውጭ ለሚያየን ሰው ስጋት አለው። እንዴት አምናችሁ ከአንበሳ ጋር አንድ ክፍል ውስጥ ታድራላችሁ? ይሉናል። እኛ ግን ያለምንም ስጋት እንደ ቤተሰብ ነው ከመኩሪያ ጋር ይኖር ነው ይላል። ወደ ሶስተኛ ሻለቃ ለማጣራት የሄዱት ካድሬውና የደህንነት ሰዎች አንበሳው ያለበትን ክፍል ገብቶ ባያዩም ከሚያምናቸው ሰዎች ጠይቀው ግብር ያላቸው ትክክል እንደሆነ ባያምኑም ተቀብለዋል። እስረኞቹ ዋሽተዋል ማለት ነው። እነዚህ የኢህአፓ ወጣቶች ሁሉ ነገራቸው ድብቅ ነው። አንደኛ ደረጃ ገራፊዎች ልክ እስኪያስገቧቸው ተነጋገሩም። አሁን የዋሸና ተፈላጊውን ወጣት ቀድሞ መግረፍ አለባቸውም። እንደገና በሌላ ቀን የእስር ቤቱ ኃላፊዎች ምሽት ላይ እስረኞች ቆጥረው ነው የሚያስገቡት። ተወስዶ የተገደለ ካለ ከየትኛው ክፍል እንደሆነ ይመዘግቡና ቁጥጥርና ክትትል ይደረግባቸዋል። በተለይ ተፈላጊ እስረኛ ላይ በአይነ ቁራኛ ቁጥጥር ይደረጋል። ጠዋትና ከሰዓት የትና ከማን ጋር እንደሚውልም ክትትል ይደረግበታል። አንዳንድ ጊዜ ከክፍል በሁለት ምክንያት የማይወጡ እስረኞች አሉ። አንዱ በግርፊያ ብዛት መንቀሳቀስ የማይችሉ ፣ ሁለተኛ ከሰው ላለመገናኘት ወስነው የሚቀሩ አሉ። እነዚህ እስረኞች ከቤት ውጭ የማይታዩ ክፍል ውስጥ እንዳሉ ይቆጠራል። ዛሬ ግን አንድ ወሳኝ እስረኛ ጠፍቶባቸዋል። ጠዋት ቆጠራ ሲደረግ ዋናው እስረኛ የለም። በየክፍሉ ሲፈለግ በፍጹም ሊገኝ አልቻለም። ምናልባት ድንገት በሌሊት የደህንነት ሰዎች ወስደው ገድለውት ሊሆን ይችላል ተብሎ ስለተገመተ ትላንትና እስር ቤት የነበሩ የጥበቃ ኃላፊዎች ተጠይቀው ምንም ምላሽ አላገኙም። ነገሩ ግራ የሚያጋባ ሆነ። ምናልባት አሳቻ ቦታ ተደብቁ ይሆናል በሚል ግቢው በሁሉም ቦታ ታሰሰ። አሁንም አልተገኘም። ምናልባትም ደግሞ ሌላ ትልቅ እስር ቤት ለምርመራ ሄዶ ሊሆን ይችላል በሚል ወደ ከፍተኛው ደወሉ። እዛም አልተገኘም። ነገሩ አሁን ገባቸው፣ እስረኛው አምልጧል ማለት ነው። ከዚህ በፊት ሶስት ጊዜ እስረኛ አምልጦ ከፍተኛ ግምገማ ተደርጎ ጥበቃዎች ውስጥ ኢሕአፓ አባላት ተሰግስገው በመገኘታቸው እርምጃ ተወስዶ ከፍተኛ መሻሻል ተደርጓል። አሁን ታዲያ እንዴት ይህ ስህተት ተፈጠረ? ጉዳዩ ሁሉንም አነጋገረ። በዚያ ላይ ይህ እስረኛ በግርፊያ ብዛት ብዙ የተጎዳ በመሆኑ እንደ ልቡ መንቀሳቀስ የማይችል ስለሆነ እገዛ ካልተደረገ በስተቀር ማምለጥ አይችልም ብለው ወሰኑ። ይህ እስር ቤት ትልቅ ቁጥጥር የሚደረግበትና ተፈላጊ እስረኞች የሚገኙበት ነው። አሁን ያመለጠው እስረኛ ገና ያላወጣው መረጃ የያዘ በመሆኑ አስፈላጊያቸው ነው። ደግሞም ውጭ ከወጣ መረጃ ለሌሎች ስለሚሰጥ ብዙዎች ተፈላጊዎች እንዲሸሹ ያደርጋል። እናም በብዙ መልኩ ጉዳት አለው። ርቆ ሳይሄድና አድራሻውን ሳያጠፋ መፈለግ አለባቸው። የሚያመልጥ እስረኛ ምንጊዜም ሽፋን የሚያገኝ ነው። ሽፋኑን የሚሰጡ አብሮ በአንድ ጉዳይ የታሰሩ እስረኞች ናቸው። ሌላው ቢቀር የሚያመልጥ ከሆነ የት መደበቅ እንዳለበት የሚነግረው ለሚያምናቸው ጓደኞቹ ነው። ከእርሱ ጋር በአንድ ጉዳይ የታሰሩ ሁለት ጓደኞቹን ኃላፊው ቢሮ ጠራቸው። በቁጣና በስሜት ተሞልቶ እያነጋገራቸው ነው። የት እንደሄደ ልትነግሩኝ ትችላላችሁ? አለም አናውቅም። ጓደኛችሁ አይደል? አዎ። እቅዱን ይነግራችኋል እኮ ማለት ለመጥፋት ሲያስብ ሐሳቡን ይነግራችኋል። በእርግጥ አውርተናል፣ ስለ መጥፋቱ አይደለም እና፣ ህመም እየገጠመው መሆኑን የነገረን። ታዲያ እንዲሁ ከመሬት ተነስቶ አመለጠ፣ እኛም ግራ ገብቶናል። እንደውም እውነቱን እንንገራችሁ። ምንድን ነው እቅዱን ያወጣችሁት እናንተ ናችሁ። እረ እኛ፣ እንደውም ልንጠይቅ ነበር ምንድን ነው የምትጠይቁት? የት እንደሄደ የሚነግረን እንፈልግ ነበረ። እያሾፋችሁ ነው። ማሹፋ አይደለም። ጅራፍ ራሱ ገርፎ ራሱ ይጮኋል የተባለውን ታውቃላችሁ። ሲባል ሰምተናል። እንደዚያ አይነት ነገር ነው ያነሳችሁት። እንደዛ ለማለት አይደለም። እውነቱን አትናገሩም። እኛ ምንም አናውቅም። ስትገረፉ እውነቱን ትናገራላችሁ። ብዙ ጥያቄ ተንከባለለ፣ ግን ምንም ፍንጭ አጡ። ጭራሽ ልጆቹ ጓደኛችን ያለበትን እናንተ ነገሩን እያሉ መጠየቃቸውን በመደጋገማቸው እያሾፉባቸው መሆኑን ተገንዝበው ልክ ማግባት እንዳለባቸው ተረዱ። እነዚህ ሁለት እስረኞች መገረፍ ያለባቸው በአንደኛ ደረጃ መሆኑን ስምምነት ላይ ተደረሰ። ሁለት መገረፊያ ቤቶች በግቢው ይገኛሉ። ቁጥር ሁለት የተባለው ሁሉም የሚገረፍበት ለብ ለብ ቤት ነው ይሉታል። ቁጥር አንድ የሚባለው ግን ተፈላጊና ትልቅ መረጃ አላቸው የሚባሉ እስረኞች የሚገረፉበት ብቻ ሳይሆን እንደ በሬ ስጋ የሚተለተሉበት ነው። እዚህ ክፍል ውስጥ ከጥፍር መንቀያ አንስቶ ስጋ መበላለቻ ስለት ነገሮች እንዲሁም ለዘይት ማፊያ የሚሆኑ ከሰል ማንደጃ ሳይቀር የሚገኝበት ነው። ገራፊዎቹ ሁለት ሲሆኑ እየተፈራረቁ ነው ስራቸውን የሚያከናውኑት። ዋናው ገራፊ የትራኮማይን መነጽር የሚያደርግና በጣም ጨካኝ ዱላው ስስ ብልትን ቀርድዶ የሚገባና በማወጣጣቱም የሚታወቅ ነው። ሰውየው ፊቱ የማይፈታና በራሱ የስነ ልቦና ችግር ያለበትና በውስጡ ትልቅ ምቀኝነት የተፈጠረበት ነው። ተረኛ ገራፊ እሱ መሆኑ ከታወቀ ለቶርች የሚገባው ሰው በደም ተጨማልቆና ሰውነቱ ተተልትሎ እንደሚመጣ ሁሉም ያውቃሉ። እስረኛው ወደ ግርፊያ ክፍል ሲገባ ለረጅም ሰዓት ቢላዋ ሲስል ከሰል ሲያቀጣጥል ስለሚታይ እስረኛው ሳይገረፍ ሱሪው ሲረጥብ ይታያል። አሁንም ለነዚህ ሁለት እስረኞች ቁጥር አንድ ክፍል ገብተው ምርመራ እንደሚደረግባቸው ሲነገራቸው ፍርሃት ወረራቸው። እስረኞቹ ለብቻቸው አንድ ክፍል እንዲሆኑ ተደረገ። ዋናው ገራፊ ከመምጣቱ በፊት ክፍሉ ማስተካከል አለባቸው። በዚህ ሁለት ቀን ምንም ለግርፊያ የገባ እስረኛ አልነበረም። ዋናው ገራፊ ሲመጣ ተገራፊውን ውስጥ አስገብተው ለግርፊያ ለማዘጋጀት አንጠልጥለው ነው የሚጠብቁትም ቀዳሚ የሚሆነው ተገራፊ ከመሄዱ በፊት እውነቱ እንዲነግራቸው ጠየቁት። ምንም ምላሽ የለም። እየተነዳ ወደ ቁጥር አንድ ክፍል ተወሰደ። ክፍሉ ተከፈተ። አስገራፊ እና ተገራፊ ወደ ውስጥ ገቡ። ክፍሉ ይሸታል። በእርግጥም መሽተት ነበረበት። እስረኛ በደም የሚጨማለቅበት በመሆኑ ጠረኑ ጥሩ አይደለም። አንዳንዴ ጠረኑን ለመቀየር ያጨሱበታል። የአሁኑ ጠረን ግን የተለየ ነው። የክፍሉ መብራት ቦግ ሲል አንድ እስረኛ ለግርፊያ በተዘጋጀ መልኩ ተንጠልጥሏል። አሁን የገባው እስረኛ የተንጠለጠለውን ሰው ሳይመለከተው በልብሱ ነው ያወቀውም። ጓደኛቸው አላመለጠም፣ አልተሰወረም። ከአንድ ቀን በፊት ለግርፊያ እንደገባ ገራፊው ረስቶት ወደ ቤቱ ሄደም ግን ሰውየው ከቤቱ አልተመለሰም ነበር። አንዳንድ ጊዜ ገራፊዎች ጠዋት ቀጥቅጠው ከሰዓት በኋላ ዱላውን ስለሚቀጥሉ ለምሳ እዛው አንጠልጥለው ይሄዳሉ። ከዚህ በፊት አንዱ ተረስቶ ምሽት ላይ በመታወቁ ከሞት ተርፏል። ይህኛው ግን መጀመሪያም በዱላና በስለት ከመቀደዱ ብዛት ነፍሱ ተንጠልጥላ ስለነበር ከአንድ ቀን በላይ በመቆየቱ በዛው አሸልቧል። የገባው እስረኛ ከመገረፍ በመትረፉ ቢደሰትም ጓደኛው በዚህ ሁኔታ በመሞቱ በጣም አዘነም። ከሶስት ቀን በፊት ፀሐይ ሲሞቁ እንዲጠነክሩና ሚስጥር ማውጣት እንደሌለባቸው ሲነግራቸው ነበረ። በዋነኝነት ግን በተለያየ ጊዜ ለግርፊያ በተወሰደ ጊዜ ከገራፊዎቹ ጋር ያደረገውን የቃላት ምልልስ በደንብ ነግሯቸው ነበረ። ለሶስተኛ ጊዜ ተጠርቶ በተገረፈ ጊዜ ሁለቱ ጓደኞቹ እሱ ክፍል ገብቶ ሕክምና እያደረጉለት ምን አሉ? አሉት። ነገርኳቸው። ምን የተሳሳተ ነገርም ፍንጭ አልሰጠህም? አዎ። ግን ግን ምን ቃላችን አንድ ይሁን። ከገራፊዎቹ ጋር የተለዋወጣቸውን ቃላት ሁሉ ነገራቸው። ለአራተኛ ጊዜ በተወሰደ ጊዜ ጠንከር እንዲል ነግሮታል። ነገር ግን እንደሄደ አልተመለሰም። ከዚህ በፊት ለመጀመሪያ ጊዜ ሲገረፍ ለብቻው አንድ ክፍል ካስቀመጡት በኋላ ሌላ እስር ቤት ተወስዶ ሁለት ቀን ካቆዩት በኋላ በሌሎች ላይ ማስረጃ እንዲሰጥ ተወስዶ ነበር የተመለሰው። ሌላው ጓደኛቸው ከግርፋት በኋላ ወደ ክፍሉ ሳይመለስ በዚያው ተወስዶ መገደሉን ሰምተዋል። አሁንም ይህ ጓደኛቸው በተመሳሳይ ሌላ እስር ቤት እንደተወሰደ ነበር የተረዱት። ግን ተረስቶ በዛው አሸለበ። ባለመነጽሩ ገራፊ ሲመጣ ነገሩ ተነገረው፣ ምንም አልተሰማውም። ትንኝ ሞተ ያህል ነበረ ስሜቱ። ከጓደኞቹ በቀር ማንም አላዘነም። መሳሪያውን መኩሪያው ጋር ነው የደበቅኩት ብሎ ሶስተኛ ሻለቃ ሄደው ካረጋገጡ በኋላ እንደ ዋሻቸው በማወቃቸው ነበረ ለአንደኛ ገራፊው አሳልፎ የሰጡት። ገራፊው ግን ረስቶት ይሂድ ገሎት ይሂድ አልታወቀም፣ ግን ሞቶ ተገኘም።